ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ ሸጋ ሀብቴ እንኳን ደስ ያለሽ፣ ኮንግራ ብለናል። የሴት በላይ የሴት ጀግና ማለት ነው። ጀግናም ስለሆንሽ ነው ብዙ ሴት የሚቀኑብሽ ማለት ነው። እንግዲህ በቅርቡ ደግሞ ወደ ሶስት መቶ ኬ እንገባለን ብዬ ተስፋ አረጋለሁ ማለት ነው። በነገራችን ላይ ሩታ ቪዲዮ ስለማትሰራ ነው ቤተሰብ እስካሁን ከሶስት መቶ ኬ ራሱ ታልፍ ነበር። ምክንያቱም እሷን ብላለች ችላላለው ምናምን ነገር እና ሞሩ እንኳን ወደ መቶ ሺ መቶ ምናምን ቪዲዮ ራሱ የላትም። ጀግና የኔ ጠንበለል የኔ አንበሳ ጉዞ ወደፊት ማለት ነው። እና በዚህ አጋጣሚ ትላንትና በሰራችሁ ቪዲዮ ማለት ነው ማነው ነው እንደኔ ያስደመመው? እውነት በደንብ አድርጋችሁ ኮሜንት ላይ እጻፉልኝ ማለት ነው። እኔ ትላንትና በሩታ እንዴት እንደተደመምኩባት ልነግራቸው አልችልም። ጀግና ናት እውነት አንበሳ ናት። ሲያምር በህይወት ሁለተኛ የሚመጡ ሴቶች አለች እኮ አይናቸውን እንዳይፈልጉት ነው የሚመጡት፣ አለች ነብር ወላሂ ጎብዝናት እንደ ቀልድ አለ እውነት ነጺ መሄዷ መሄዷ ገላገላት። በአቴል ኖሮን አለ እዛው ተፈርጣት ነበር። ሩታ በጣም ጀግና ናት። በዚሁ አጋጣሚ ማለት ነው አብርሽም ማለት በቃ ለትዳሩ እንደዚህ ቆፍጠን እውነት በቃ አንድ ቁርጥ ያለች ቃል ቢነግራት ነጽ ራሱ፣ ከዛ እዚህ አታልፍ ማለት ነው ሩታ እንዳለች ማለት ነው። አንድ ድንበር ትለፍና አሳያታለው ብላለች። አሰላሙ አሌኩም ወራህመቱላ ወበረካቱ። ወደ ቤተሰቦች ሰላም ሰላም ብያለው። በያላችሁ በሰላም ወንች ብዝዝ ትረፍፈ ይበልለኝ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ በዚህ አጋጣሚ የነብራ ፋሚሊ እንኳን ደስ አላችሁ። እናንተም የእናንተም ድካም ነው እና ሁላችሁም ደስ እንዳላችሁ ደግሞ ተስፋ አርጋለው። እኔ ደስ ደስ ብሎኛል። በጣም ማለት ነው ሩታይ ሁለት መቶ ሺ ኬ ስለገባች ማለት ነው። እንግዲህ እንቀውጠዋለን ማለት ነው። ሰሞኑን ቲክቶክ ሰፈር ማለት ነው እና ትናንትና ቪዲዮ እንዴት አያችሁት? ሩታይን እንዴት አያቻት? እውነት በጣም ጀግና ናት። ከምር ነብር ናት። ነብር ራሱ እንደዚህ አይሆንም ማለት ነው። እኔ ሳላደንቃት አላልፍም ማለት ነው። በነገራችን ላይ ማለት ነው ሩታ ከምሪ ነው የምላችሁ ሰውን አትፈልግም። በቃ የሰውን እገዛ አትፈልግም። ከምር በራሷ ብቻ ተማምና የምታደርጋቸው ነገር በጣም ነው የሚያስደስተኝ ማለት ነው። እኔ ለመጥፎ ነገር አይደለም ጀግና የምላት ምክንያቱም ነጽ የምታደርገው ነገር በጣም አስጠያፊና መጥፎ ነገር ስለሆነ እና ከዚህ በፊት አብርሽ ተናግረዋል። ትላንትና እንግዲህ ምንም የተናገረ ነገር የለም አያገባሽም እያለቻት ነበር አብርሽ። እውነት ለመናገር ማለት ነው ያው አንዳንድ ነገሮች በንግግሩም በምኑም ነገር ቢያጠፋ እሱ የተናገረው ነገር መቼም አንከዳውም። አብርሽ መጀመሪያ የተገናኙ ቀን ራሱ ብሏታል አብርሽን ሩታና እኔ ማለት አንድ ነን ብሏታል ማለት ነው። እና ሌላ ህይወት አለኝ ብሏታል። ይሄን አን ከዳም ይጂም እያላት ነበር እየለመናት ነበር። ግን እኛ በአብርሽ ቅሬታ ያቀረብ ነው ማለት ነው አንድ ላይ ፈቶ መነሳቱ ሩታንም ደግሞ እንደዛ አይነት መልስ መስጠት በቃ የሆነ ከአፉም ይሁን ሳያቅም ይሁን እያወቀም ይሁን ለሌላም ለስራም ፈልጎት ይሁን እኔ እንጃ ግርግርም እንዲበዛለት ፈልጎ ይህን ይሄንን ነገር እኔ ለአብርሽ ልረዳው አልቻልኩም ለምትሉ በቃ የሚናገራቸው ነገሮች ከሩታም አልፎ እስከ ቤተሰብ ድረስ የሚያስጠጋና የሚያስጠላ ነገር ነበረ የሚናገረው፣ እንጂ ለነፂ እውነት ከአንቺ ጋር ሆናለሁ ብሎ አላላትም። እንግዲህ ከካሜራ ጀርባ በራሱ ውስጥ ምን እንዳለ አላቅም ነገር ግን ካሜራ ውስጥ እያለ ቪዲዮ እየሰሩ ያው ህይወት እንዳለው ነው የሚነግራት የነበረው ማለት ነው ያለፈ ህይወት አልፈዋል ብለዋል እና ሩታዬ ደግሞ ተጥለሻል አለቻት እኮ አቤት ጀግና እውነት መልስ ራሱ በትክክል እኮ ነው የምታስቀምጠው የእኛ ነገር ማለት ነው በቃ ተረስተሻል ተጥለሻል የት ነበርሽ ብላታለች እና እዚህ ጋም ደግሞ አንድ አስተያየት የምሰጠው ነገር ከምሬ ነው ብላችሁ ሴቶች እኛ ስንባል በቃ ለራሳችን ክብር ይኖረን እና ነውር ነው። በተለይም ደግሞ ነጽ የምታረገው ነገር እኔ ነፂ ትጎዳ አይደለም ግን፣ ባለ ትዳር ነው አብርሽ ካሁን ወዲህ በቃ ያለፈው ህይወት ነው ያለፈው ህይወቱ ቢሆን ወይም ከአንድ ወር ከሁለት ወር ከአስራ አምስት ቀን ቢሆን በሩታም ላይ እንፈርዳለን። ሩታ እንደዚህ ነገር ለምን ታረጊያለሽ እንላለን። አሁን አብርሽና ሩታ ወር እንዳያችሁ ሁለት ሞር አሁን ሁለት ዓመት ምናምን ሊገቡ ነው። ትንሽ ነው የቀራቸው ማለት ነው እና በሁለት ዓመት ትላንትና ሩታ ምን አለች? እኔና አብርሽ ስለምንተማመን እሱ ስለሚያምነኝ፣ እኔ ስለማምነው ሞርም ደግሞ ቀለበትም ስለነበረ በቃ እኔና አብርሽ አንድ ክፍል ኖረናል። አደባባይ ደግሞ እዚህ ሌላችሁ ቢሆን የሆነ እንትን ሄደው ሊዝናኑ ሄደው። አዎ በእርግጥ አብርሽና ሩታ የመጀመሪያ ሚዲያ ላይ ሲሳሳሙ ትልቅ ሚዲያ ላይ ደርሰዋል። ያንን ሁልጊዜ ስትሰራ ከምር መቅረብ ነበረባት። በቃ ፍቅረኛ እንዳትወስጂኝ ለስራ ብዬ ነበር የሰጠውች በሳቱ ብትመጣ ሁሉም ህዝብ ይደግፋት ነበር። ነገር ግን አብረሽና ሩታ ይሄንን ሁሉ እኔ እንጃ። አብረሽ ሩታ ከመጣችበት ጀምሮ ካያችሁት የአብርሽና የሩታ ቪዲዮዎች እውነት አንዳንዶች አላችሁ ለምን ዛሬ ነጺ ስለመጣች ሩታን ጥላችሁ አብርሽን ጥላችሁ ወደ ነጽ ሂዳችሁ የምትገለበጡና የአብርሽና የሩታን ፈቶ የምትገለበጡ የምትገለብጡ ሰዎች አላቸው። ያንን ከማድረጋችሁ በፊት እስቲ የአብርሽና የሩታ ቪዲዮ ገብታችሁ እዩት። አብርሽና ሩታ እንዴት እንደተገናኙ፣ በዚህ ትደርስ ስንት ስቃይ እንዳሳለፉ ከቤተሰብ ሞር። አሁን ሩታን በቃ ለምን አብርሽን ብላ ከቤተሰብ ጋር አገር ለቀው ስለወጡ ነው ሰው ሁሉ የሚሰድባት እንጂ በሩታ እኔ እውነት ለመናገር አንድ ቀን ጥፋት አይቼባት አላውቅም። ሩታ ከመጣች በኋላ ብዙ ሰው ተለውጧል። አገሯን አስጠርታለች፣ ስንት ዩቱበር ለውጣለች። ከምሬ ነው የምላችሁ። ራሷን ዝቅ እያደረገች ሞር የቡታጀራ ልጆች እንዴት አድርገው ነው የሚሰድባት? ያንን ሁሉ ሲትደረግ እንኳን አንድ ቀን ወጥታ መልስ አትሰጥም ማለት ነው እና ያንን ነገር ነው እሷ ደግሞ ዛሬ ድረስ የምትዋጋለት የምትሰደብለት፣ ያ ዋጋ ከፍላበታለች። በዚህ ትደር ማለት አይደለም ዋጋ የከፈለበት ሰው አንድ ሰው እኔ እንጃ ምንም አይነት ዋጋ ባትከፍልበት። አብርሽና ሩታ ለትዳራቸው በቃ ተፋቅረው ተዋደው በቃ እርጉዞና ሚስቱ እንዴት ብላ አንድ ሴት መታ ከኔጋኖር ጋር ኖር ትለዋለች እንዴ? እሷ ሲዋጥላታል እንዴ? አቅፋው ትተኛለች እሷ በጣም ነው የሚገርመው። እና እነዚህ የምትሰራው ነገር በጣም ነው የሚያስጠላው፣ በጣም ነው የሚደብረው። እኔ እንደ ሩታ ብሆን እውነቴ ነው የምላችሁ፣ ነጌ ከነጌ ወደ አልልም ነበር እንዴ በዚህ ህይወት ውስጥ ምን አስጨቃጨቀኝ ብዬ ነበረ ጥይ መውጣው። ግን ሩታ ጀግና ናት ከምር ወይኔ እናት ዋ ምን አለ የእሷን አስሩ ቢወልዱልን ማለት ነው። ከምሬ ነው የምላችሁ በዚህ አካዳሚ የሩታዬ ማዘር ማጻናችሁ ይባረክ ላለው ማለት ነው። እና በጣም ጀግና ሴት ናት። ወንድ የማያረገው ነገር ነው ለትዳርዋ የምትሆነው ከዚች እዛ ካለፈች። ትላንትና አቤላ ባይኖር ገላት ነበር። የኔ ጣም በለል ሴትነት በጣም ነው የምትገርመኝ ማለት ነው። ሩታ የሰው ፍቅር አላት። ከምሬ ነው የምላችሁ። ትላንትና የተለቀቀ ቪዲዮ ሞር እንኳን ኤልዱ ቤት ማለት ነው፣ ሩታ ሩታ አትበሉ እያሉን ነበረ። ኮሜንት ሁሉ ሩታ ሩታ ነበረ የሚለው፣ ሩታ የታለች ሩታ ለምን እንደዚህ የሩታን ክብር ጠብቅ፣ ሩታን አስተስታት፣ ብዙ ኮሜንቶች ነበሩ። በዛ በቃ ብዙቸው እየገቡ ያለ ሩታ መስራት አይችልም ወይ፣ ሩታ ሩታ አትበሉ እያሉን ነበር። እዚህ ጋር ሩታ ሩታ አትበሉ የምትሉ ሰዎች ኮሜንት ማንም ሊኮሜንት መብቱ ነው የፈለገ እኔም ቤት ቢሆን የፈለገ ሰው መቶ መሳደብ መብቱ ነው። ኮሜንት የሚከለክል የለም እና ትላንትና ራሱ በተለቀቀ ቪዲዮ ሩታ ሩታ ሩታ ጀግና ሩታ ጀግና ወይኔትን ላይ ያላቸው በጣም ጀግና ሴት ናት። እኔ አኔ እንጃ ሩታና አብርሽ አላ መጨረሻቸውን ያሳየኝ። ግን መጨረሻቸው ከዚህ አይነት ጭቅጭቅ ከበቃ ምንም አይነት ጭቅጭቅ የሌለበት ደስ የሚል ህይወት እንዲኖሩ ነው የምፈልገው። እና በነገራችን ላይ ማለት አንድ ነገር ልበላችሁ ነው ማለት ነው። እና የአብርሽና የሩታ አይነት ትዕግስት እና መልካም ሰው የለም። አንዳንዴ በህይወታቸው የሆነ ሰው ለቀልድም ይሆን ለተለያየ ነገር በሚያረጉት ነገር በቃ የሆነ እኔ የሚደብረኝ የሚያስጠላኝ ነገር ቢኖር በአብርሽና በሩታ በቃ እንደዚህ ግጭት ሲፈጠር በቃ ውስጤ ሁሌ የሚያቃጥለኝ ነገር ማለት ነው። ለምንድን ነው ካሜራ አውርደው በቃ የቤታቸው ምስጢር ቤታቸው አይጨርሱም በማለት ነው እንጂ እኔ በሩታና ባብርሽ ምንም አይነት እንከን አላወጣባቸውም። በቃ ሁሌም የሚያናደኝና ሁሌ የሚያበሳጨኝ ነገር ቢኖር በቃ ይሄ አደባባይ ወጥቶ መሳደብ፣ አደባባይ ወጥቶ መደባደብ፣ በቃ እሷ እንዲዝናት እሱ እንዲህ ነው የሚባል ነገር በቃ ሁሌም ነው የሚዘገንነኝ ከምር ቪዲዮአቸው ራሱ በእንደዚህ ጭቅጭቅ ያለ ቪዲዮ እያሳለፍኩ ነው ማየው ማለት ነው። ብቻ አብርሽ እና ሩታ መጨረሻቸውን አላ ያሳምርላቸው። እኛም ደግሞ መጨረሻችንን አላ ያሳምረን። በዚሁ አጋጣሚ የአብርሽና የሩታ ወዲንሶች አንድ ላይ አሽቃብጡ፣ እንዳትለያዩ ማለት ነው እና መለያየት ያስጠላል፣ ይደብራል እውነት ለመናገር ማለት ነው። እነሱ ነገ እጅ በእጅ ይዘው ይመጣሉ። እኛ ግን እኛም እንዋደድ ላለው ባይ ባይ